የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ህንድ ማቅናታቸው የሚታወስ ነው። ወደ ህንድ አቅንተው እንግዲህ የጀግና አቀባበል ከተደረገላቸው በኋላ በርካታ አነጋጋሪ ነገሮች እየተነሱ ይገኛሉ። በተለይ ደግሞ የተጓዙበት አውሮፕላን ብዙዎችን እያነጋገረ ይገኛል። ይህ ዘመናዊና እጅግ አስገራሚ ነገሮች ያሉት አውሮፕላን ተንቀሳቃሹ ክሬምሊን በመባል ይታወቃል። ኢሉሺን አይኤል 96300 የሚል መጠሪያ አለው። ቭላድሚር ፑቲን እጅግ የተጠበቀውን በውስጡ የወታደራዊ ማዘዣ የኒክሌር ጉዳዮችን መከታተያ እንዲሁም ሌሎች ወታደራዊ ጉዳዮች የሚመከሩበት፣ ትዕዛዞች የሚሰጡበት ክፍል ያለውን አውሮፕላን ይዘው ነው እንግዲህ ወደ ህንድ ያቀኑት። ወደ ህንድ ሲያቀኑ ይህ አውሮፕላን እንግዲህ አጅቧቸው አድርሷቸዋል። በነገራችን ላይ እጅግ በጣም የረቀቀ የአየር መከላከያ ስርዓት የተገጠመለት እንዲሁም ደግሞ ከተለያዩ አቅጣጫዎች ጥቃት ቢመጣ በሚል ልዩ ልዩ ጃመሮች ወይም ደግሞ ጃም የሚያደርጉ ሲግናሎችን እንዲሁም ደግሞ የተለያዩ የኮሚኒኬሽን መንገዶችን የሚጠልፉ ጃመሮች የተገጠሙለት እንደሆነ ተነግሯል እጅግ በጣም ግዙፍ ነው በውስጡ እንግዲህ የተለያዩ ቢሮዎችን ጨምሮ በአጠቃላይ ለሀገርን ለመምራት የሚያስፈልጉ ማናቸውም ነገሮች የተገጠመለት አውሮፕላንን ይዘው ነው እንግዲህ የመጡት ወደ ህንድ ማለት ነው 1988 እንደ ኤሮፕያን አቆጣጠር ነበር እንግዲህ ስራ የጀመረው ከዛ ከ1990ዎቹ ጀምሮ ደግሞ የበለጠ እየተንቀሳቀሰ ቆይቷል ይህ ልዩ አውሮፕላን ታዲያ በጣም በርካታ አስገራሚ ነገሮች እንዳሉት ይነገራል። ኢሉሽን አውሮፕላን 55 ሜትር እርዝመት አለው። በክንፉ በኩል ደግሞ ወደ 60 ሜትር ያህል ስፋት እንዳለው ይነገርለታል ማለት ነው። ይህ እጅግ በጣም ልዩ የሆነ አውሮፕላን ታዲያ ብቻውን አይደለም። በውስጡ የተለያዩ ተሽከርካሪዎችን ይዞ ነው የሚጓዘው። ቭላዲሚር ፑቲን የሚጠቀሙትን መኪና ይሸከማል። ቭላዲሚር ፑቲን እንግዲህ ወደ ተለያዩ የዓለማችን ክፍሎች በሚያቀኑበት ሰዓት እጅግ በጣም የተጠበቀውን አስፈሪውን ተሽከርካሪያቸውን ይዘው ነው። እንደውም በአንድ ወቅት ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በዚህ መኪናቸው ውስጥ አይተው እንደነበር ይታወቃል። ያው ጥይት ማይበሳቸው መኪናዎችን ይዞ መንቀሳቀስ እንኳን ለሩሲያ ፕሬዚዳንት አይደለም ለሌሎች ለሴሌብሪቲዎችም ለታዋቂ ሰው ችም የተለመደ ተግባር እንደሆነ ይታወቃል። ቭላዲሚር ፑቲን ግን ከበድ ያሉ ፍንዳታዎችንም ጭምር መቋቋም የሚችለውን መኪናቸውን ነው እንግዲህ ይዘው የሚንቀሳቀሱት። ወደ አውሮፕላኑ ጉዳይ ስንመለስ አራት ቱርቦፋን ሞተሮች የተገጠሙለት አውሮፕላን እንደሆነ ይነገራል። በነገራችን ላይ ያለምንም መቆራረጥ 110 ኪሎ ያህል መጓዝ ይችላል። ይህ ማለት እንግዲህ ያው ድንገት አንድ ቦታ ማረፍ የሚችሉበት ሁኔታ ባይኖር ወደ ሌሎች ሀገራትም ለመጓዝ ይመቻቸዋል ማለት ነው። ስለዚህ 11 ሺህ ኪሎ ሜትር ያህል መጓዝ የሚችለውን አውሮፕላናቸውን ኢሉሽን አይኤል 96-300ን ይዘው ነው እንግዲህ ወደ ህንድ ያመሩት። በነገራችን ላይ ወደ ህንድ ከሄዱም በኋላ ከህንድ ጋር የተለያዩ ንግግሮች እያደረጉ ይገኛሉ። ህንድ ከራሽያ የምትገዛው የነዳጅ መጠን በጣም በአስገራሚ ሁኔታ መጨመሩ ይታወሳል። በአምስት ዓመታት ጊዜ ውስጥ የሁለቱ ሀገራት የንግድ ግንኙነት ከስምንት ቢሊዮን ዶላር ወደ 68 ቢሊዮን ዶላር ከፍ ማለቱ ይታወሳል። የዚህ ደግሞ የአንበሳውን ድርሻ የሚወስደው የሩሲያ ነዳጅ እንደሆነ ይታወቃል። በነገራችን ላይ ከጦርነቱ በፊት 2020 እንደ አውሮፓ አቆጣጠር አካባቢ ህንድ ከሩሲያ የምትገዛው የነዳጅ መጠን በአማካይ 35 በመቶ አካባቢ ነበረ። ከጦርነቱ በኋላ ግን የአውሮፓ ገበያ ሲቀዛቀዝ ወይም ደግሞ እየተዳከመ እየተዘጋ ሲሄድ ሩሲያ ወደ ህንድ ፊቷን አዙራ ለህንድ ነዳጇን መሸጧ ይታወቃል። እና ወደ 35 በመቶ ያህል የህንድ ነዳጅ የሚገዛው ከሩሲያ እንደሆነ ይታወቃል። ይህም ደግሞ ከፍተኛ ገበያ እንዲኖራት አድርጓል። ስለዚህ ለሩሲያ ህንድ በጣም ትልቅ ገበያ ሆናለች። በዚህም ምክንያት እንግዲህ ለህንድ ህንድን መያዣ የሚሆኑ የተለያዩ ነገሮችን ቭላድሚር ፑቲን ማድረግ ይፈልጋሉ። ለምሳሌ ሱ 57 የተሰኘ የአምስተኛው ትውልድ የጦር ጀት አላቸው። ይህንንም በህንድ እንዲገጣጠም ወይም ደግሞ ህንድ እንድታመርተው ለማድረግ ፍቃድ ለመስጠት ሊያደርጉ ይችላሉ እየተባለ ይገኛል። ህንድም ፍላጎት አላት። ኤስ 400 የአየር መከላከያ ስርዓትን ከሩሲያ የገዛችው ህንድ ኤስ 500 የተባለውንና ከኤስ 400 ቀጥሎ እየተመረተ ያለውን ልዩ የአየር መከላከያ ስርዓት አጠቅ ትፈልጋለች። ቲ90 የተሰኘውን እጅግ ዘመናዊ ታንክም እንዲሁ በሀገሯ ማምረት ትፈልጋለች። ሱ 30 የተሰኘውን የጦር ጀትም እንዲሁ ማምረት እንደምትፈልግ እየተነገረ ይገኛል። ቭላዲሚር ፑቲን ወደ ኒው ዴልሂ ሲሄዱ እንግዲህ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ወዳጄ ናቸው ብለው ፕሮቶኮል ጥሰው አየር ማረፊያ ድረስ በመሄድ ነው እንግዲህ የተቀበሏቸው፣ ያላቸውን ቦታ የሚያሳይ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ማዕቀብ እጥላለሁ እያሉ ሲያስፈራሩ፣ እንዲሁም ደግሞ የተለያዩ ታሪፎችን በህንድ ላይ እጥላለሁ እያሉ ሲያስፈራሩ፣ ሁለቱ ግን ያው በዝግታ ስራቸውን እየሰሩ ይገኛሉ። በህንድ የተደረገላቸውን አቀባበል ልዩ ትኩረት ስቧል። እንደውም የቡድን ሰባት አባል ሀገር ዘር ትሆናላችሁ ወይም ቡድን ሰባት ላይ ተጨምራችሁ ቡድን ስምንት ትሆናላችሁ ወይ ተብለው ከኢንዲያ ቱዴይ ጥያቄ ቀርቦላቸው ነበር። እና አይ የእነሱ ኢኮኖሚ ኮ በጣም እየተዳከመ ነው ብለው ነበረ። እንዳሉትም ደግሞ ትልልቅ ኢኮኖሚ ካላቸው ትልልቅ ህዝብ ካላቸው ሀገራት ጋር የበለጠ መጣመር ለወደፊትም ይጠቅማል በሚል ከህንድ ጋር የበለጠ እየተሳሰሩ ይገኛሉ። ለህንድም ለሩሲያም ብዙ ጠቃሚ ግንኙነት ያለው ግንኙነት ነው። እንግዲህ የሁለቱ ሀገራት ግንኙነት ለማንኛውም በ አለም መገናኛ ብዙሀን እያነጋገረ ይገኛል። የሁለቱ መሪዎች መገናኘትና ሌሎች ሌሎች ነገሮችም አስር ጊዜ ወደ ህንድ ሄደዋል። በነገራችን ላይ ቭላድሚር ፑቲን አስር ጊዜ መሄዳቸው ብቻ አይደለም፣ ከ2021 በኋላ አልሄዱም እና አሁን አንድ ለየት ያለ ትኩረት እንዲደረግበት ምክንያት የሆነው በዋናነት እንግዲህ ከጦርነቱ በኋላ ከሩሲያ እና ከዩክሬን ጦርነት በኋላ ለመጀመሪያ ጊዜ ያደረጉት ጉብኝት መሆኑ ወታደራዊና ታሪካዊ እንዲሁም ደግሞ የንግድ ትስስራቸው በጣም ከፍ እያለ በመጣበት ሰዓት የተደረገ ጉብኝት መሆኑ እንግዲህ ልዩ ትኩረት እንዲስብ አድርጓል ማለት ነው። ለማንኛውም የሩሲያው ፕሬዚዳንት የህንድ ጉብኝት እንግዲህ ከትላንትና ከትላንት ወዲያ ጀምሮ ሲወራለት እንደነበር የሚታወቅ ነው። ለማንኛውም ይህንን ይመስላል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ወደ ህንድ ማቅናታቸው የሚታወስ ነው። ወደ ህንድ አቅንተው እንግዲህ የጀግና አቀባበል ከተደረገላቸው በኋላ በርካታ አነጋጋሪ ነገሮች እየተነሱ ይገኛሉ። በተለይ ደግሞ የተጓዙበት አውሮፕላን ብዙዎችን እያነጋገረ ይገኛል። ይህ ዘመናዊና እጅግ አስገራሚ ነገሮች ያሉት አውሮፕላን ተንቀሳቃሹ ክሬምሊን በመባል ይታወቃል። ኢሉሺን አይኤል 96300 የሚል መጠሪያ አለው። ቭላዲሚር ፑቲን እጅግ የተጠበቀውን በውስጡ የወታደራዊ ማዘዣ የኒክሌር ጉዳዮችን መከታተያ እንዲሁም ሌሎች ወታደራዊ ጉዳዮች የሚመከሩበት፣ ትዕዛዞች የሚሰጡበት ክፍል ያለውን አውሮፕላን ይዘው ነው እንግዲህ ወደ ህንድ ያቀኑት። ወደ ህንድ ሲያቀኑ ይህ አውሮፕላን እንግዲህ አጅቧቸው አድርሷቸዋል። በነገራችን ላይ እጅግ በጣም የረቀቀ የአየር መከላከያ ስርዓት የተገጠመለት እንዲሁም ደግሞ ከተለያዩ አቅጣጫዎች ጥቃት ቢመጣ በሚል ልዩ ልዩ ጃመሮች ወይም ደግሞ ጃም የሚያደርጉ ሲግናሎችን እንዲሁም ደግሞ የተለያዩ የኮሚኒኬሽን መንገዶችን የሚጠልፉ ጃመሮች የተገጠሙለት እንደሆነ ተነግሯል። እጅግ በጣም ግዙፍ ነው። በውስጡ እንግዲህ የተለያዩ ቢሮዎችን ጨምሮ በአጠቃላይ ለሀገርን ለመምራት የሚያስፈልጉ ማናቸውም ነገሮች የተገጠመለት አውሮፕላንን ይዘው ነው እንግዲህ የመጡት ወደ ህንድ ማለት ነው። 1988 እንደ አውሮፓውያን አቆጣጠር ነበር እንግዲህ ስራ የጀመረው ከዛ ከ1990ዎቹ ጀምሮ ደግሞ የበለጠ እየተንቀሳቀሰ ቆይቷል። ይህ ልዩ አውሮፕላን ታዲያ በጣም በርካታ አስገራሚ ነገሮች እንዳሉት ይነገራል። ኢሉሽን አውሮፕላን 55 ሜትር እርዝመት አለው። በክንፉ በኩል ደግሞ ወደ 60 ሜትር ያህል ስፋት እንዳለው ይነገርለታል ማለት ነው። ይህ እጅግ በጣም ልዩ የሆነ አውሮፕላን ታዲያ ብቻውን አይደለም። በውስጡ የተለያዩ ተሽከርካሪዎችን ይዞ ነው የሚጓዘው ቭላድሚር ፑቲን የሚጠቀሙትን መኪና ይሸከማል። ቭላድሚር ፑቲን እንግዲህ ወደ ተለያዩ የዓለማችን ክፍሎች በሚያቀኑበት ሰዓት እጅግ በጣም የተጠበቀውን አስፈሪውን ተሽከርካሪያቸውን ይዘው ነው። እንደውም በአንድ ወቅት ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በዚህ መኪናቸው ውስጥ አይተው እንደነበር ይታወቃል። ያው ጥይት ማይበሳቸው መኪናዎችን ይዞ መንቀሳቀስ እንኳን ለሩሲያ ፕሬዚዳንት አይደለም ለሌሎች ለሴሌብሪቲዎችም ለታዋቂ ሰው ዎችም የተለመደ ተግባር እንደሆነ ይታወቃል። ቭላዲሚር ፑቲን ግን ከበድ ያሉ ፍንዳታዎችንም ጭምር መቋቋም የሚችለውን መኪናቸውን ነው እንግዲህ ይዘው የሚንቀሳቀሱት። ወደ አውሮፕላኑ ጉዳይ ስንመለስ አራት ቱርቦፋን ሞተሮች የተገጠሙለት አውሮፕላን እንደሆነ ይነገራል። በነገራችን ላይ ያለምንም መቆራረጥ 11 ሺህ ኪሎ ሜትር ያህል መጓዝ ይችላል። ይህ ማለት እንግዲህ ያው ድንገት አንድ ቦታ ማረፍ የሚችሉበት ሁኔታ ባይኖር ወደ ሌሎች ሀገራትም ለመጓዝ ይመቻቸዋል ማለት ነው። ስለዚህ አስራ አንድ ሺህ ኪሎ ሜትር ያህል መጓዝ የሚችለውን አውሮፕላናቸውን ኢሉሽን አይኤል 96 300ን ይዘው ነው እንግዲህ ወደ ህንድ ያመሩት። በነገራችን ላይ ወደ ህንድ ከሄዱም በኋላ ከህንድ ጋር የተለያዩ ንግግሮች እያደረጉ ይገኛሉ። ህንድ ከራሽያ የምትገዛው የነዳጅ መጠን በጣም በአስገራሚ ሁኔታ መጨመሩ ይታወሳል። በአምስት ዓመታት ጊዜ ውስጥ የሁለቱ ሀገራት የንግድ ግንኙነት ከስምንት ቢሊዮን ዶላር ወደ 68 ቢሊዮን ዶላር ከፍ ማለቱ ይታወሳል። የዚህ ደግሞ የአንበሳውን ድርሻ የሚወስደው የሩሲያ ነዳጅ እንደሆነ ይታወቃል። በነገራችን ላይ ከጦርነቱ በፊት 2020 እንደ አውሮፓውያን አቆጣጠር አካባቢ ህንድ ከሩሲያ የምትገዛው የነዳጅ መጠን በአማካይ 3.5 በመቶ አካባቢ ነበረ።